የእንቁላል መቀነስ እኔ እንደ ኪሳራ እንደማላስበው ግን ታውቃላችሁ። እንዲሁም ደግሞ የመኖ መጨመር እንደ ኪሳራ እንደማላስበው ታውቃላችሁ። አንድ ልጨምርላችሁ፣ አሁን በዚህ ሰዓት ዶሮ መጀመር ወይም ደግሞ የዶሮ እርባታ ውስጥ መሳተፍ ኪሳራ ነው ብዬ አልገምትም። እነዚህንና መሰል ጉዳዮች አምስት ነገር ነው ማነሳላችሁ ጀማሪ ዶሮ አርቢዎችና ምናልባት ይህን ስራ ማጣጣት ለሚፈልጉ ወይም ደግሞ ሰዎች ወደዚህ ቢዝነስ እንዳይገቡ የሚፈልጉ ሰዎች እንደ ኪሳራ የሚያነሷቸው በቅጡ እነዚህን ጉዳዮች ያልተረዷቸው ሰዎች እነዚህን ነገሮች እነዚህን አምስት ነገሮች ቅድም ያነሳሁላችሁን ሀሳብ ጨምሮ እንደ ኪሳራ ያነሷችኋል። ብዙ ሰዎች ብዙ ጊዜ እታዘባለሁኝ። ምናልባት ከአራት ያላነሱ ዘርፎች ላይ አለው እየሰራሁ ነው፣ አክቲቭሊ እየተንቀሳቀስኩ ነው ያለሁት በእነዚህ በአራቱ ዘርፎች ላይ፣ በዶሮ እርባታ ላይ ሆኖ ማለት ነው። ስለዚህ በሁሉም አቅጣጫ እንዳይ ስለረዳኝ ወይም ደግሞ ውስጥ ላይ እየሰራሁ ኪሳራው ምን ላይ ነው? ወይስ ትርፋማነቱ ማነቱ ምን ላይ ነው የሚለውን እንዳይ ስረረዳኝ አመዛዝኝ ልንገራችሁ። በተለይ ጀማሪ ዶሮ አርቢዎችም ትኖራላችሁ፣ አሁን የምጠቅስላችሁ በተለይ ብዙዎቻችሁ እንቁላል መቀነስ እንደ ኪሳራ ነው ብላችሁ አስባችሁም ሊሆን ይችላል። መኖ መጨመሩ አሁንማ አያሰራንም ብላችሁ አስባችሁ ሊሆን ይችላል። እኔ የማይበትን እይታ ግን ልንገራችሁ። ምናልባት ዛሬ የተወሰነ ደቂቃዎችን ከታገሳችሁ፣ ከሰማችሁ በእርግጥ ዶሮ እርባታን የሚወድ ሰው ይህንን ወይም መስራት የሚፈልግ ሰው ጅማሮ ላይ ያለ ሀሳቡ ያለው ሰው ይህንን ቢሰማ መልካም ነው ብዬ አስባለሁኝ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን አሳዩን፣ ድጋፋችሁን አሳዩ። ድጋፍ ያስፈልገናል፣ ድጋፍ ቀንሳችሁብናልና፣ ድጋፍ ያስፈልገናል። እየረሳችሁን ነው፣ ላይክ ማድረጉን ሼር ማድረጉን እየረሳችሁን ነው ያላችሁትና ዛሬ የማቀርብላችሁ ይህን ጉዳይ ነው። እንግዲህ ስለዚህ ከዚህ ጋር ተያይዞ ግን በተለይ የእኛን ምርትና አገልግሎት ማግኘት ለምትፈልጉ በ0954612024 ሙሉ ፓኬጁን መረከብ ትችላላችሁ። ወይም ደግሞ እርባታ ለማቋቋም የሚረዱ የተለያዩ እቃዎችን መጠቀም ትችላላችሁ። ፉል ፓኬጅ ነው የምናዘጋጀው 1213 እቃዎችን ወይም ግብአቶችን አንድ ጊዜ በነፃ ትራንስፖርት፣ ዶሮችንም፣ ግብአቶቹንም፣ ሰራተኛን ጨምሮ፣ የቤት ኪራይ ጨምሮ እነዚህ ሁሉ በአንድ ጋር እናቀርባለን። እኛ ጋር ለመምጣት በአካል ለምትፈልጉ አድራሻችን ዱከም ብሉናይል ሕንፃ ሁለተኛ ፎቅ እዛው መናኸሪያ አጠገብ። ለትራንስፖርቴሽን እጅግ በጣም እየቀለለ ነው። እዛው ሁለተኛ ፎቅ ላይ ወታችሁ እርባታ እርባታ የሚሸጠው ቢሮዎችን ይቀበላችኋል። እንደገና ደግሞ የተለያዩ መረጃዎችን ማማከሮችን አግኝታችሁ ትመለሳላችሁ ማለት ነው። ወደ መጣሁበት ሀሳብ ስመለስላችሁ እኔ በግሌ እንቁላል መቀነስን እንደ ኪሳራ አልቆጥረውም። እኔ ብዙዎችን ተመልክቻለሁ ከኔ ቀደም ብሎ የጀመሩ አርቢዎችንም ተመልክቻለሁ። ከኔ ደግሞ ዘግይተውም እኔ ያስጀመርኳቸውም ይኖራሉ። ከኔ ዘግይተውም የጀመሩ አሉ። እነሱንም ስቃኛቸው እንቁላል አክሳሪ ነው ከተባለ እንቁላል አክሳሪ ነው ከተባለ እኔ ብዙ በጣም የሚገርመኝ ነገር ስላለ ነው። በዚህ ሰዎች በጣም አክሳሪ ነው ይላሉ። የእንቁላል ጣይ ዶሮችን መስራት አክሳሪ ነው ይላሉ። ነገር ግን እነዛ አክሳሪ ነው የሚሉ ሰዎች ለምን ከስራው አልወጡም ብዬ ደግሞ ጥያቄ ይፈጥርብኛል። አንደኛ። ሁለተኛ ነገር ደግሞ እነዛ ሰዎች ከስራው አለመውጣታቸው ብቻ አይደለም፣ እንደውም ቁጥር አብዝተው ሲሰሩ ነው የሚታየው። በሁለተኛ በሶስተኛ ባች እያደረጉ በየቦታው ቤት እየተከራዩ እንቁላል ጣይ ዶሮዎችን ሲሰሩ ተመልክቻሉ። ይህም ጥያቄ ፈጠረብኝ። ስለዚህ ዶሮ አርቢው ሁለት ነገሮች ሲጨመሩበት ወደ ኪሳራ ይገባል ብዬ አስባለሁኝ። አንደኛ እንቁላል መቀነስ ካለ ሁለተኛ እንቁላል ቀንሶ ምርት ከቀነሰበት በትክክል ያዶሮ አርቢ ኪሳራ ውስጥ ይገባል ኪሳራ ውስጥ ይገባል ልብ እንድትሉልኝ የምፈልገው ነገር ምንድን ነው እንቁላል አንድ ሰው ወደዚህ ቢዝነስ ሲገባ እንቁላል መቀነሱ እንደማይቀር አውቆ ነው የሚገባው እናንተም ማወቅ ይኖርባችኋል በነገራችን ላይ አሁን እዚህ ጋር አንድ ነገር መናገር የምፈልገው ነገር እንቁላል ጨምሮ ቢቀር አንጠግብም። እኛ ራሱ በጣም እንጠግባለን እኮ አይደል? ስለዚህ ቀንሶ እኛም መረጋጋት መቻል አለብን። ልክ ያ ማለት ልክ ለሰው ልጅ ጾም እንደሚያስፈልገው መረጋጋት እንደሚያስፈልገው እኛም ከፍና ዝቅ ማለቱ ጥሩ ይመስለኛል። በግል የሰረዳው ማለት ነው እንጂ ዶሮ አርቢዎች እንቁላል አስር ብር ሲገባ በጣም ይማረራሉ። እንቁላል አስራ ስድስት ብር የገባ ጊዜ ደግሞ ዝም ይላሉ። እንዲህ መሆን የለብንም። አስራ ስድስት ብር እንደገባ ሁሉ አስር ብር እንደሚገባ አውቀን ለዛ ዝግጁ መሆን ነው። ስለዚህ ሲጨምር እንጠቀማለን ሲቀንስ ደግሞ መጠናችን ወይም ደግሞ የምናገኘው ትርፍ ይቀንስብናል። ስለዚህ ማድረግ ያለብን ነገር ምንድን ነው? ለሁለቱም ዝግጁ ሆነን ብንገባ በጣም የተሻለ ነው። እኔ እንቁላል አስር ብር እየተሸጠ ዶሮ አርቢው ኪሳራ ላይ ነው ብዬ መናገር አልችልም። በተመሳሳይ መልኩ የማያማርሩ ደግሞ አሉ። ስራው ላይ የቆዩ የእንቁላል ፍላክቹዌት ማድረግ በደንብ የገባቸው የሆነባቸው ወይ ረጅም ጊዜ ሲሆንባቸው የነበረ ሰዎች ተረጋግተው ስራቸውን ይሰራሉ። ነገር ግን ደግሞ አሁን ጀማሪ ዶሮ አርቢዎችን አንድ ባች እንኳን ያልጨረሱ ጀማሪ ዶሮ አርቢዎች ግን እንቁላል ሀምሳ ሳንቲምም ሲቀንስ በጣም ምሬታቸው ጣሪያ ይነካል። በጣም ሲጨምርም ደግሞ መሄጃ ቦታ ይጠፋቸዋል እና በአጠቃላይ ግን እንቁላል ዋጋ መቀነሱ ዶሮ አርቢው ላይ በቀጥተኛ ኪሳራ ላይ እንደማያደርሰው በጣም እርግጠኛ ሆኜ ልሟገታችሁ እችላለሁ። ምናልባት ሰርተናል የምትሉ ሰዎችም ካላችሁ ከፈለጋችሁ በራሳችሁ ፋርም ከፈለጋችሁ በእኔ ፋርም ከፈለጋችሁ በገለልተኛ ፋርም። ሂሳብ ስሌት መስራት ይቻላል። አክቹዋል የሆነውን ነገር መሬት ላይ ሪያሊቲው ማለት ነው፣ በቃ መሬት ላይ የሚገኘውን ነገር መስራት ይቻላል። ስለዚህ አንድ ዶሮ አርቢ የምርት መቀነስ፣ ለምሳሌ ያረጁ ዶሮዎችን የያዘ ዶሮ አርቢ እና የወጣት ዶሮዎችን ወይም ደግሞ እነዚህ ፒክ ሲዝ ናቸው ላይ ያሉ ዶሮዎችን የያዘ እኩል ሊያማረር አይገባም ብዬ ነው የማስበው። እኩል ሊያማረር አይገባም። ወጣት ዶሮዎችን ይዞ ካማረረ በቃ ፌስቱ ላይ ሲገቡማ ይሄ ሰከንድ ሌንግ ፔሪድ የምንለው እዛ ላይ ሲገቡ ምን ሊሆን ነው ይሄ ሰው? ስለዚህ እንቁላል ይቀንሳል። እንቁላል ይቀንሳል የሚለውን እንተውና እንቁላልም ቀንሶ ፕሮዳክቲቪቲውን ካሳደግ ነው በጣም የተሻለን ስራ እንደምንሰራ ነው። ማም ነው በቃ እንደውም ተስፋ ሰጪ የሚባሉ ነገሮችን በሙከራ ይቻለን ፕራክቲካል በሆነ መንገድ ማለት ነው። በቃ ይሄ ምርት ጨምሩ፣ እንዴት እንጨምራለን የሚሉትን ነገሮች አንድን ሰው አድርጌ ማሳየትና ማሳመን እስክችል ድረስ ደርሻለሁ ማለት፣ በጣም እርግጠኛ ሆኜ የምነግራችሁ ማለት ምርትን በዚህ መንገድ ጨምሩ፣ ይህንን አድርጉ ምናምን ብዬ አየር ላይ ያለ ነገር አላወራላችሁም። ሪያሊቲውን እማወራለሁ፣ በቃ መሬት ላይ ያለውን ነገር አወራላችኋለሁ። ስለዚህ አንድ ዶሮ አርቢ የራሱ ድክመት ነው እንጂ የወደቀውን ፕሮዳክሽን ወይም ደግሞ በእድሜያቸው ከእድሜያቸው በታች ሲመዘገብ የነበረውን የእንቁላል ምርት ከፍ ማድረግ የራሱ ኃላፊነት ነው፣ የራሱ ግዴታ ነው። ይህንን ሳያደርግ ግን እንቁላል በቀነሰ ቁጥር እንቁላል የእንቁላል ስራ አያዋጣም ሊል አይገባው። አንደኛውን በዚህ እንለፈው። ሁለተኛ የመኖ ዋጋ መጨመር ነው። ቀጥታ የማያይዘው ነገር ምንድን ነው? ከመኖ ማምረት ጋር ተያይዞ አንድ ዶሮ አርቢ ትርፋማ ነኝ ብሎ ወደዚህ ቢዝነስ ከገባ እንቁላል የእንቁላል መኖ ጨመርብኝ ካለ የራሱን መኖ ማምረት ግዴታው ነው። ሌላ ማማረር አያስፈልገውም። ቀጥታ አክሽን መውሰድ ነው። ወደ ስራው መግባት ብቻ ነው። በማማረር የሚመጣ ነገር ስለሌለ ማለት ብዙ በማውራት የሚመጣ ነገር የለም። ድርጅቶች እንደምታያቸው ሆና እናንተ ስላማረራችሁ የተለወጠ ነገር አለ? ዋጋ ቀንሰውላችኋል? ኳሊቲውን ጨምረውላችኋል? ያን ማድረግ የሚችለው ለራሱ ብሎ የሚሰራው ሰው ብቻ ነው። ከፈለገው ኳሊቲውን ይቀንሰዋል። ከፈለገ ኳሊቲውን ይጨምረዋል። ከፈለገ ዋጋው እንዲቀንስ ያደርጋል። ከፈለገ ዋጋው እንዲጨምር ያደርጋል። ሁሉም በእጁ ነው። በጣም የተሻለ የሚያደርገው ደግሞ ዶሮዎቹን እየተረዳ የሚያመርተው መኖ ያስፈልጋል። በጣም እስቲ አትደነቁም እናንተ። ለምሳሌ ሞቃት በሚሆንበት ሰዓት ሬሽኑን ቀይራችሁ ለዶሮቻችሁ ተስማሚ የሚባል መኖ የካሎሪ መጠኑ አነስተኛ የሆነ የፕሮቲን መጠኑ በተወሰነ መልኩ ጨመሬ ያለመኖ ስሰሩላቸው አያስደስትም? ዶሮዎቻችሁ በወቅቱ ወቅቱ ባለው ወቅት ወይም ደግሞ ባለው የቴምፕሬቸር መጠን ስሰሩላቸው በጣም አያስደስትም? አይቀዘቀዛቸው ዶሮዎቼ የቦድ ቴምፕሬቸራቸውን ከፍ ለማድረግ የካሎሪ መጠኑ ጨምሬ ልግባ ላዘጋጅ ስትሉ አያስደስትም? አረ ኤግሼሉማ ቀንሶብኛል ይህንን ኤክሼልማ የሆነ ማስተካከል የሚኖርብኝ ነገር አለ ብላችሁ ያንን ፊክስ ስታረጉት ደስ አይልም። ተመልከቱ፣ እንግዲህ ይህ ሁሉ በእጃችሁ ነው የሚሆነው። እንዴ ነገ ከነጎዲ ያንሸጥ ብላችሁ ስትነሱስ? ስለዚህ ማማረር ምንም ድርጅቶች አሁንም ዋጋ ጨምረው ከመሸጥ ወደኋላ እንደማይሉ አሁንም ኳሊቲውን ዝቅ አድርገው ትርፋማነታቸውን እንደሚያስጠብቁ ምንም ጥርጥር ማድረግ የለባችሁም። ኢትዮጵያ ውስጥ ያሉ የመኖ አምራቾች በነገራችን ላይ ወጥ ተመሳሳይ ኳሊቲ ነው ያላቸው። አንደኛው ጣሪያ ነክቶ አንደኛው የሚወድቅበት ምንም ምክንያት የለውም። ለምን ተነጋግረውም ነው የሚሰሩት፣ ወጥ የሆነ ስራ አላቸው። በቃ አንደኛ ትርፋማነታቸው ነው፣ ሁለተኛ ከስተመሩን ለማስደሰት ይጥራሉ። ይሄ ነው ያለው ሪያሊቲው። መረዳት አስፈላጊ ነው። ብዙዎች እንደውም ስልጠና ስሰጥ በተለይ መኖ ላይ ስደርስ ለዘብ ይላሉ። ምን ነው ከዚህ ሁሉ ጣጣ የራሴ መኖ ገዝቼ አልጠቀምም እን ብለው ነው የሚያስቡት አብዛኞቹ። ከእንደው ከሚያሳዩት ሪያክሽን ራሱ ከፊታቸው ላይ ካሉ ነገሮች መረዳት የምችለው ማለት ነው። በጣም ሰው እንዲ አይቶ የመገመት አይነት ነገር አለኝ እና በጣም ንቁ የነበሩት መኖ ላይ ሲገባ በጣም ካልኩሌሽኑ ሲሰፋ ጣጣው ሲበዛ የምንድን ነው ይሄ ነገር ደግሞ ማለት ይጀምራሉ። እና ያ ነገር ዋጋ ያስከፍለናል። ሁላችንም እንዳናድግ እርባታው ላይ እንዳንስፋፋ ያደርገናል። መኖ አንቆ ነው የሚይዛችሁ። መኖ ያንቃችኋል። የትም እንዳትሄዱ ነው የሚያንቃችሁ። መኖ ምን ያክል ጨዋታ ቀያሪ እንደሆነ እንግዲህ ከዚህ ቀደም በነቅኩላችሁ ቪዲዮ ላይ አይታችኋል፣ ሁላችሁ አይታችኋል። ስለዚህ አንቆ ይዛችኋል። መኖ እንቃርጎ ነው የሚይዛችሁ የትም እንዳትንፈራ ወይ እንዳትተኮሱ ነው የሚያደርጋችሁ። ስለዚህ ያንም መፍታት መቻላችሁ በጣም ትልቅ ስራ መስራታችሁ ነው የሚያሳየው። በሶስተኛ ደረጃ ብዙዎች የሚያነሱት ነገር ምንድን ነው? በብዛት ዶሮችን አስገብቶ መስራት ለኪሳራ ይዳርገናል ብሎ ያስባሉ። እኔ እንደዛ አላስብም። እኔ ስጀምር አስታውሳለሁኝ ሁለት መቶ ሰላሳ ምናምን ሺህ ብር ነበረኝ። በጣም ትልቅ ብር ነበር ለእኔ በዛ ከእድሜም አንጻር፣ እንዲሁም ደግሞ ከወቅቱ አንጻር እና ያለኝን ገንዘብ ያለኝን ገንዘብ ይሆናል ብለው ይህን ያክል ኩንታል ያስፈልጋል ብለው በነገሩኝ ያንን አስቀመጥኩኝ። ሙሉ በሙሉ ዶሮች ላይ ኢንቨስት ያረኩት ወደ ዜሮ ከተተኝ። ከዛሱ ምናልባት የተቀናጫጨቡ ነገሮች ከዚህ ቀደምም ነግሬያችሁ ሊሆን ይችላል ስለ እኔ አነሳስ ጉዳይ። በቃ ዜሮ ነው የከተተኝ። እንደገና በሁለት መቶ ምናምን ዶሮ ነው እንደገና የተነሳ 230 ዶሮ ነው ያስገባሁት። አስባችሁታል፣ እንግዲህ ያለኝን ነገር እንዳለ ነው ተጠቅም የገባሁት። ከሰርኩኝ፣ ግን በዛው ወቅት ላይ አሁን ዶሮ አርቢው አንድ ሺህ የማስገባት አቅምም ያለው አስር ሺህ የማስገባትም ያቅም አለው። አስር ሺህ የማስገባት አቅም ያለው በአንድ ሺህ ልጀምር ብሎ ያስባል። ከዛ ሞራሉ ተዳክሞ አቅሙ እያለው የማስገባት አቅም እያለው አንድ ሺህ የማስገባት አቅም ያለው አምስት መቶ ዶሮዎች ልጀምር ይላል። በጣም ስህተት ነው። ከዶሮ ብዛት ጋር ነው ስራ የሚገኘው ከዶሮ ብዛት ጋር ነው። የዶሮዎቹን ብዛት መጨመር መቻል አለባችሁ። ስራዬ ነው መለወጫዬ ነው ብላችሁ እንድታስቡ የሚያደርጋችሁ የሚያነሳሳችሁ ወጥራችሁ የምትሰሩት የዶሮ ብዛት ሲጨምር ነው። ልፋቱ ተመሳሳይ ነው የሚወስድባችሁ በጣም ጊዜ ተመሳሳይ ነው። ስለዚህ ሞራላችሁን ከመግደል እንደገና ጥሩ የሆነ ትርፍም ለማግኘት ጥሩ ስራን ለመስራት የዶሮ ብዛት እጅግ በጣም ወሳኝ ነው። ስለዚህ ባላችሁ አቅም ተጠቅማችሁ ያላችሁን ገንዘብ ኢንቨስት ማድረጋችሁ የሚያመጣው ለውጥ የለም። ስለዚህ ዶሮቻችሁ ላይ ተገቢውን ስልጠና ወስዳችሁ ተገቢውን ሙያ ይዛችሁ ተገቢውን ለዛ ስራ የሚመጥም ፍላጎት ይዛችሁ ወይም ደግሞ አጠቃላይ ለስራው ያላችሁ ቁርጠኝነት በጣም ወሳኝ ነው። እነዚህን አሟልታችሁ ወደ ስራው ብትገቡ በእርግጠኝነት የምነግራችሁ እኔ አንድ ሺህ ዶሮ ከሚያስገባው ሁለት ሺህ ዶሮ የሚያስገባው ስራው ላይ የመቆየት እድሉ ሰፊ ነው። ከአምስት ሺህ የጀመረው ወደ ኋላ አይመለስም። ስድስት ሺህ እና ሰባት ሺህ ያለ ነው የሚቀጥለው። ከዚህ ጋር ተያይዞ እንደ ኪሳራ ማላስበው ሶስተኛው ነገር ይሄ ነው። አራተኛ በሽታ ነው። በሽታ እንደ ኪሳራ አላስብም። እኔ በተለይ በተለይ ደግሞ በተለያዩ ለምሳሌ በማኔጅመንታል የሆኑ ጉዳዮች የተለያዩ ሚስቴኮችን ከሰራችሁ ያ እንደ ኪሳራ የሚታሰብ ነው። ከስራችኋል። የከሰራችሁት ግን በራሳችሁ ምክንያት ነው። ነገር ግን እኔ በሽታ እንደ ኪሳራ የማላስበው ምንድን ነው ከቁጥጥር ውጪ የሚሆኑ በሽታ አይነቶች አሉ። ከቁጥጥር ውጪ ያ ማለት ዶሮ እርባታ ላይ አውቃችሁ አምናችሁበት የምትገቡት አምናችሁ እስከገባችሁ ድረስ ለምንድን ነው እንደ ኪሳራ የሚቆጠረው? ስራው ላይ ያለ ቻሌንጅ ነው ብላችሁ ማለፍ ይኖርባችኋል። በተደጋጋሚ ዶሮች ይሞታሉ። ከየትኛውም ሰው ላይ ሳይሞቱበትም በነፃ መልኩ ሚሰራም አለ። ስለዚህ ከቁጥጥር ውጪ ልትቆጣጠሯቸው የማትችሏቸው ወረርሽኝ ነክ ነገሮች በሚመጡበት ሰዓትና የተወሰኑ ጉዳቶችም ሲያደርሱባችሁ፣ ያ እናንተ አውቃችሁ አምናችሁበት የገባችሁት ስለሆነ እንደ ኪሳራ ሊታሰብ ይገባ እንደ ኪሳራ ሊታሰብ የሚገባው እኔ ከሰርኩ ሊል የሚገባው ሰው መቆጣጠር የሚችለውን የበሽታ አይነት ሳይቆጣጠሩ ሲቀርና ዶሮቹ ሲገል ኪሳራ ውስጥ ገብቷል። ያሰው አሁን እዚህ ጋር ከአስተሳሰብ አንፃር እንድትረዱ ሊል የምፈልገው እውነት ነው። እዛ ጋ አምስት መቶ ዶሮ ሲሞት በወረርሽኝም ቢሆን እንደ ኪሳራ ነው የሚታሰበው። ነገር ግን ስራው ላይ ያለ ነው ያለ ነው። ወደ ኋላ ሊወስደን የሚችል ነገር አይደለም። ስራው እንድታቆሙ የሚያደርጋችሁ ነገር አይደለም። ዶሮ እርባታ ሸቀጥ አይደለም። መኪና እንደገዛችሁት ቤት እንደገዛችሁት መሬት እንደገዛችሁት አይደለም መቁጠር ያለባችሁ። ወይም ደግሞ የሆነ ኤክስፓየር ዴቱን የሚጠብቅ አይነት እቃ እንደገዛችሁት ማሰብ የለባችሁ። ህይወት ያለው ነገር ነው። ህይወት ያለው ነገር በተለያየ ምክንያት የተለያየ አይነት ችግር ይገጥማችኋል። ያንን ጠብቃችሁ ነው። ከቁጥጥራችሁ ውጪ ለሆኑ ነገሮች ግን እንደ ኪሳራ ሊታሰቡ አይገባም ባይ ነኝ እኔ። ሌላው አምስተኛው ወዲያው መጀመር እንደ ኪሳራ የሚያስቡ ሰዎች አሉ። ለምሳሌ እኔ ረጅም ጊዜ የማውቃቸው ዛሬ ነገ ልግባ ዛሬ ነገ፣ ዛሬ ነገ የሚሉ ሰዎች አሉ። አሁን ግን የመጀመር ተስፋቸው ራሱ እየተመናመነ እየተመናመነ እየተመናመነ መጠን ለምን መጀመሪያ ላይ አዘጋጁ ገንዘብ አለ በእጥፍ ድርቡ ጨምሯአለሁ። ስለዚህ በፊት የጀመረ ዶሮ አርቢ በአንድም በሌላ ዶሮ እርባታን ጀምሮ ስለተገኘ ብቻው ውጤታማ ነው ብዬ አስባለሁ። አሁን ካለው እንግዲህ ጊዜውን ታዩታላችሁ። በየጊዜው ምን አይነት ነገሮች እየተስተዋሉ በእኛ እርባታ ዘርፍ ራሱ ተመልከቱ። በመኖ በዶሮ በእቃው ብትሉ በቫይታሚኑ ብትሉ በክትባቱ ብትሉ ነገሮች በጣም እየጨመሩ ናቸው ያሉት። ስለዚህ ቀድሞ ጀምሮ የተገኘ ሰው ውጤታማ ነው ብዬ አስባለሁ። ሌላው ውጤቱ ስራውን በዶሮቹ ላይ የሚያገኘው ጥቅም ነው። ነገር ግን ቀድሞ መጀመሩ፣ አሁን ላይ መጀመሩ ነገ ከነገ ወዲያ እያላችሁ ወራትን እየፈጃችሁ ወደፊት፣ አንደኛ የመጀመር ተስፋችሁ ራሱ ሞራላችሁን በጣም እያጣችሁ ነው የምትመጡት ብዙ ነገሮችን ባሰሳችሁ ቁጥር እየተሰራ ነው ልምድ የሚገኘው፣ እየተሰራ ነው ማደግ የሚቻለው ብዬ ነው የማምነው። ምንም ነገር ዶሮን ሳትጀምሩ ስለ ዶሮች መረጃ ብታስሱ፣ ለምሳሌ ሶስትና አራት ዓመት ይህንን ዩቲዩብ ቻናል እየተከታተላችሁ ያላችሁ ሰዎች አሉ። ምንድን ነው የምትጠብቁት? መቼ ልትጀምሩ አስባችሁ ነው? ምን ይፈጠራሉ ብላችሁ አዳዲስ ነገር እየጠበቃችሁ ነው። አሁንም ቢሆን ስራውን አልጀመራችሁትም። ስለዚህ የዩቲዩብ ቻናል ማየታችሁ እራሱ ጥቅሙ ምንድን ነው ካልጀመራችሁ የሰማችሁትን ነገር መሬት ላይ አወርዳችሁ ካላያችሁት፣ ማድረግ አለባችሁ ተብላችሁ የተሰማችሁትን ነገር ካላደረጋችሁ ምንድን ነው ጥቅሙ? ዛሬ ነገ ማለቱ የኢኒሻል ኮስታችሁን ኢኒሻል ኢንቨስትመንታችሁን ከፍ ከማድረግ ውጪ ከገመታችሁት ውጪ ከፍ እንዲልባችሁ፣ ወይም ደግሞ ቁጥር እያሳነሱ እያሳነሱ እንድትገቡ ከማድረጉ ውጪ ምንም ትርጉም ያለው አይመስለኝም። እኔ ብዙ ከማየት ብዙ ከመስማት ሳይሆን ትንሽ ሰምታችሁ ብዙ መሬት ላይ ከመሞከር የተሻለ ነገር የሚመጣ ስለሚመስለኝ። ማለት በሙከራ ነው። የሰማችሁትን መሬት ላይ ማውረድ ስትችሉ፣ ያንን ማድረግ ስትችሉ፣ የምችሉት ደግሞ እርባታው ሲኖር ነው። ዶሮ እጃችሁ ላይ ሲኖር ነው። ራሳችሁ ማሻሻል፣ ልምድ መውሰድ የምትችሉት። ማለት እነዚህ አምስት ነገሮች እንደ ኪሳራ ማላስባቸው ናቸው። ከተሳሳትኩኝ አርሙኝ። እኔ በዚህ መንገድ ነው ማየው ብላችሁ ኮመንት ላይ መጻፍ ትችላላችሁ። እዛው ላይ ሀሳቦችን ማንሸራሸር እንችላለን። የእኛን ምርትን አገልግሎቶች ለመጠቀም የምትፈልጉ በ0954 621324 በ0968 5832 ላይ እየደወላችሁ ማግኘት ይችላላችሁ። ዱከም ብሉናይል ህንፃ ሁለተኛ ፎቅ እዛው መናኸሪያ አጠገብ ከታክሲ እንደወረዳችሁ የምታገኙት ቢሮችን ነው። እንግዲህ እዛም መታችሁ የተለያዩ መረጃዎችን ተቀብላችሁ ማማከር ስራዎችን ተቀብላችሁ የተለያዩ ግብአቶችን አይታችሁ አንብባችሁ የምትወጡባቸው ቢሮዎችን አዘጋጅተናል። እንግዲህ ከእኛ ጋር እስካሁን ድረስ ስለቆያችሁና ቪዲዮቻችንን ላይክ እያረጋችሁ ሰብስክራይብ እያረጋችሁ ስለሆነ እጅግ በጣም እናመሰግናለን። በቀጣይ በአዲስ መረጃ እስክመጣ ሰላም።